በትግራይ ክልል ጊዜያዊ አስተዳደር ካቢኔ ማስጠንቀቂያ ሰጠ። ሌተናል ጀኔራል ታደሰ ወረደ የመመራው ና እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ዛሬ ባወጣው መግለጫ የትግራይ ህዝብ ከመራራ የሉና ትግል በኋላ የተኩስ አቁም መፈረሙን ገልጾ በስምምነቱ ማይቀር ሰላማዊና ፖለቲካዊ ትግል እያካሄደን እንገኛለን ብለዋል። ጨምሮም ምንም እንኳን የትግራይ ህገ መንግስታዊ ድንበሮች ባይመለሱና በስደት የሚገኙ ዜጎቻችን በአሳዛኝ ህይወት ውስጥ የሚኖሩ ቢሆኑም ለዘላቂ ሰላም ስባል የፕሪቶሪያን ስምምነት ተግባራዊ ለማድረግ ከኛ የምጠበቀውን እያደረግን ነው ስላስረድቷል። ሲቀጥልም ነገር ግን አንዳንድ የፌዴራል መንግስትና የክልል ሚዲያዎችና ኮሚኒኬሽን ምዕራብ ትግራይን የፕሪቶሪያን ስምምነትና ህገ መንግስቱን በመጣስ የአማራ ክልል አካል አድርጎ ደጋግሞ መልእክት እያስተላለፉ ነው ያለው መግለጫው፣ እንደ ምሳሌ ሚያዝያ 8 ቀን 2017 ዓ.ም የአማራ ብሮድካስቲንግ ኮርፖሬሽን የተከሴ ትውል የተከሴ ዘብነቱን በተግባር ማሳየት ይጠበቅበታል የሚል ዘገባ መቅረቡንና ና ሚያዝያ አንድ ቀን ደግሞ የኢትዮጵያ ፕሬስ ድርጅት በትግረኛ በአሰራቸው ዘገባ የጎንደር ሁመራ መንገድ ፕሮጀክት ጥገና መጀመሩን በተመለከተ ሁመራን የአማራ ክልል አካል አድርጎ ማስተላለፉን አስረድቷል። በተጨማሪም ሚያዝያ 20 ቀን 2017 ዓ.ም በሽራት የሁለተኛ አዲስ ሆቴል ለጎንደር ልማት በምል በቀጥታ የተሰራጨ የገቢ ማሰባሰቢያ ፕሮግራም መከናወኑ አንስቷል። በዚህም ፕሮግራም ላይ በወልቃይት ጠገዴ፣ ሴቲት ሁመራ ስም የበጎ አድራጎት ድጋፍ መደረጉን የጠቀሰው መግለጫው ሲቀጥልም ይህ ምዕራብ ትግራይ የአማራ ክልል አካል ነው የሚል መልእክት ለማስተላለፍ የተደረገ ሴራ ነው ብለውታል። መግለጫው ውስጥ በመጨረሻም እንዲህ አይነቱ ድርጊት የፕሪቶሪያ ስምነት የምጥስና ና የሰላም ሂደቱን የሚጎዳ እንዲሁም ግጭት ሊያስከትል የምችል አደገኛ ድርጊት ነው በማለት ካቢኔው ድርጊቱን በጥ እንደሚያወግዝ አስታውቋል። በመሆኑም የምመለከታቸው ሚዲያዎችና አካላት ከእንዲህ አይነት ድርጊት እንዲቆጠቡ ጥሪውን አቅርቧል። ሚኪ ነኝ ከሚኪታ በረፎ ይንን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ሰላም፣ ቆዩልኝ።